በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በማየታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ጸጋና ምሕረት ይበዛልን። እግዚአብሔር አብ ልጆች ተብለን እንድንጠራ የወደደን በጌታችን በኢየሱስ ክርስቶስ ሕያው መገለጥ በሞትና መነሳት ያከበረ ልጆች ወራሾች ያረገን በመስቀል ላይ በተከፈለው ወዳ አዳ የተከፈለለት ሕዝብ አርጎ የቆጠራ የተቀበለን የሰላም ልጆች ሁላችን ሁላቸው እንዲቆያችሁ ሁሉን የሚችል አምላክ ጌታችን ኢየሱስ ክርስቶስ ከአብ ከሕያው መንፈሱ ጋር ለዘላለም ባድነቱ በሶስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ጸጋውን አብዝቶ ምሕረቱን አብዝቶ ይህን ቀን ስለሰጠን ስሙ የተወደደና የተባረከ ይሁን። እንግዲህ በቀደም ሁለት ታማሚዎችን ማሳሰቢያቸው ብዙ ድጋፍ አድርገናል። እናትየዋ ጥሩ ተስፋ አላቸው ተብሏል። ሕክምና እየተከታተሉ ነው። ትንሽ ሕክምናውን ለማገዝ ትናንትናም ተናገር ያለው አንድ ሶስት አራት ሰዎች ብዬ ነበር። አንድ እናት መልእክት ልካልኛለች። አንድ ሶስት ሰዎች የምትቀሩ ተባብረን ለህክምና የሚሆናቸውንም ጨምረ በደንብ እንድናግዛቸው እና በእነሱ ጤና እንድንባረክ ጠይቃለሁኝ። 9114138 ስልኬ ነው። እግዚአብሔር እናንተ ዘራችሁን ኑሯችሁን ሁሉ ይባርክ። እጅግ በተወደደው መጽሐፍ ቅዱስ ላይ የእግዚአብሔር ቃል እንደዚህ ይነግረናል። መዝሙር 25 በቅንደፋ 6 ላይ እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና የሚል ቃል አለ። ይህ ቃል ጸሎት ስንጸልይ እናነባዋለን። ነገር ግን ይውላችሁ የእግዚአብሔር ቃል እንደ ፍራፍሬ ልጠን የምንመገበው በውስጡ ያለውን የውስጡን የምንመገብ ስንሆን ፍራፍሬ አይታችሁ ከሆነ ብታዩት፣ ብታደንቁት፣ እርሻው ማልቆማችሁ እንዴት የሚያምር ማንጎ ነው፣ እንዴት የሚያምር ብርቱካን ነው ብትሉ ለሰውነታችን የሚሰጠን ጥቅም የለም። አይናችን ጠግባል፣ ደስ ይለዋል። ግን ያንን ማንጎ ልጠን ስንመገበው በህይወታችን ውስጥ ለሰውነታችን ጠቃሚ የሆነ ነገር ይሰጠናል። እግዚአብሔር ቃል የህይወት ፍሬ በውስጡ ያለበት እንደ ዝም ብሎ በሰምና በውርቅ ስለሚፈታ ቀለል ግን የምናነበው ግን በውስጥ ያለው ሀሳብ ግን በጣም ጠንካራ፣ ጣፋጭ እና ህይወትን የሚገነባ ማር የተሞላበት ነው እግዚአብሔር ቃል አሁን በዚህ በርታ ልብ ይጽና በሚለው ቃል ውስጥ ምንድን ነው እናንተ የሚሰማችሁ? ያው እንዳለንበት ሁኔታ ነው የሚሰማ። ያለንበት ሁኔታ እርቦን ከሆነ ረሃብን ስለመታገስ ጠምቶን ከሆነ ጥምን ስለመታገስ ብድር ኖሮብን ከሆነ ብድርን ስለመክፈል ብቻ እስካለንበት ባለንበት ደረጃ ልንረዳው እንችላለን። ግን ምንም ነገር ልባችን ለጫና ሲፈጥርብን ሰው ጥንካሬው በውስጡ በልብ ውስጥ ነው የሚታየው፣ ድክመቱ በልብ ውስጥ ነው። ሰው ደከምኩኝ፣ በቃብኝ፣ እኔ ከዚህ በኋላ በቃልኝ ሲል ይወድቃል። ይወድቃል። ይገርማችኋል። የዛች ሰማሪያ የነበረች በነቢዩ በኤልሳ ዘመን እዳ ባሏ ዳ ተበድሮ ሞቶ ልጆቿ ባሪያዎች ሊሆኑባት ሲል መታ በለመነችው ጊዜ ሂጂ የነበይ ሚስት ነች እና ሂጂ ቤትሽ ማሰሮ ሰብስበሽ ዘይቱን ዝም ብለሽ ቅጂ፣ ዝም ብለሽ ማሰሮ የሰበሰብሽ ከሰፈር ብላ ብሏት ነበርና፣ ማሰሮ ሰብስባ ዘይቱን ትቀዳ ጀምር ትቀዳ ጀምር ትቀዳ ጀምር፣ ዘይቱ ያልቅ ማሰሮ ይሞላ። እና ማሰሮን የሚያመጣላት ወንድ ልጇ ነው። እሷ ያንን ትሞላለች። ዞር ብላ ሌላ ማሰሮ የለም ስትለው፣ የለም አልቋል ሲላት፣ ወዲያው ዘይቱ ቀጣል ይላል ልባችን ውስጥ አልቋል ስንል ቀጥ ይላል። ብዙ ነገር በቃ አለቀ ያለው ነገር ቀጥ ይላል። ተበላሸ ያለው ነገር ይበላሻል። ልባችን ውስጥ ተስፋ የለኝም ስንል ተስፋችን ይጠፋል። የልባችን መብራት ሲጠፋ መንገዳችን ይጨልማል። ይገርማችኋል። አጥብቀ ልብን ጠብቅ፣ የህይወት መውጫ በእሱ ነው የሚለውን ቃል ደጋግመን ማሰብ አለብን። ዳዊት ይህንን ልብ ነው መደገፍ የሚፈልገው። በርታ እግዚአብሔርን ተስፋ አድርገን በርታ ልብ ይጽና ይላል። የሰው ልጅ ልብ ይወላችሁ የሚወድቅበት፣ የሚንገዳገድበት፣ የሚሰባበርበት ብዙ ጊዜ አለ። በጣም ብዙ ጊዜ። አያችሁ ሁልጊዜ ልባችን መጠበቅ አለበት። ሁልጊዜ ሁልጊዜ እኛ ማለት አድሮ ጥጃ የሚባሉ ሰዎች ታውቃላችሁ? አድገዋል ስትላቸው ሕፃን የሚሆኑ እንደዛ ነን። በመንፈሳዊ ህይወታችን እንደዛ ነን። በስጋ ኑሯችን ጥሩ ነን፣ ያደግነን የሰራንን ጥሩ ኑሮ ነው የምንኖረው። ምናልባት ጎልማሶች ነን፣ ወጣቶች ነን፣ ግን በመንፈስ ኑሯችን ግን በጣም ህፃናት ነን። እና በተለያየ ሁኔታ የኛ ልብ ይሽመደመዳል። ዝም ብለን ተነስተን መፈጠራችን የምንጠላባቸው ጊዜያቶች ነበሩ አይደል? እነዚህ ጊዜያቶች ለምን መጡ ብትሉ ልባችን ውስጥ በቃ እንዲህ አይነት የመሽመድመድ የመውደቅ ነገር ይታይበታል፣ ማለትኛል ቅዱሳንም ሳይቀሩ እንደዚህ አይነት ልባቸው ውስጥ የመፍራት የመደንገጥ ነገሮችን አጨለሞ የማየት ችግር ነበራቸው። አብርሃም ይገሉኛልና፣ የግብፅ ሰዎች ወንድሜ ነው በይ ብሎ ሳራ እንቷሽ ያደረጋት ፈርቶ ፈርቶ ይስሐቅም እንደዚሁ በፍልስጤማውያን ሀገር እንደዚሁ ያደረገ ፈርቶ። ዳዊትም ዳዊትም በእኔና በሞት መካከል አንድ ስንዝር ቀረች አለ፣ ፈርቶ። በቃ እዮ መቃብር የተቆፈረ አለ፣ ፈርቶ። ኤልያስ ለምንድነው ማትገለኝ? ብቻዬን ቀረው፣ ግደለኝ ብሎ ሞት ለምን ኤልዛቤልን ነዛቸውን ፈርቶ። እነዚህም ብላችሁ ሰዎች ጠንካሮች ጠንካሮች ጠንካሮች የነበሩ ናቸው። ሙሴ ያወላችሁ ይሄ ውሃ ብሎ እግዚአብሔርን ሳያከብር ድንጋይ ሰብሮ ሰጣቸውና እግዚአብሔርን በደለ። ደክሞ ዝሎ፣ ጠንካሮችም መንገድ ላይ ዝለው ነበር፣ ብርቶዎችም ተንገዳግደው ነበር። ማንም ልቡ ነው ያምን። ማንም ወንጌል ብንማር መጽሐፍ ብናቅ ዶግማ ብንማር በእውነትም የህይወት ልምድ ቢኖረን እኛ ግን የሆነ ቀን ጻንን፣ የሆነ ቀን ጻንን፣ ሌላ ሰዎች ነን። ስምዖን ጴጥሮስ ዋና ሐዋርያ ተደርጎ የተሾመ ለቤተክርስቲያን፣ ለአይሁድ አደራ የተሰጠ እረኛ ነበር። የሆነ ቀን ግን መንፈስ ቅዱስን ከተቀበለ በኋላ በአንድ ስብከቱ ሶስት ሺህ ነፍሳትን ማዳን የሚችልበት ደረጃ ከደረሰ በኋላ የሆነ ቀን ግን ከአሕዛብ ጋር ሲበላ አይሁድ ሲመጡበት አፈገፈገ፣ ተገበዘ። አይሁድ እንዳይከፋቸው ብሎ አሕዛብን በድሎ አይሁድ ለማስደሰት አፈገፈገ። ይለ ስምዖን ጴጥሮስ ልቡ የሆነ ቦታ እንደዚህ ሆነ። እማጠብቁት ሰው ሆነ እንደዛ የማይጠበቅ ሰው ልቡ ይደክማል። ጠንካራ የምትባል ሴት ልቧ ይደክማል። የሆነ የአቋም ሎጥ ታሳያለች። የሆነ ቀን ታስራ ወጥመድ ገብታ ትታያለች። በእግዚአብሔር ፊት ብቻውን የበረታ ሰው የለም። ነገር ግን ው እግዚአብሔርን ተስፋ አድርግና ልብህን አጽነው በርታ። ልብ የሚፈተንባቸው የፈተና ተራሮችን እያቋረጥን ነው የምንሄደው፣ ወደ በጉ ሰርግ፣ ወደ ክርስቶስ መንግስት የምንሄደው። ልብ የሚፈተንባቸው ተራሮችን እያቋረጥን፣ በጣም ብዙ አይነት እንቅፋቶችን እያለብን፣ ብዙ አይነት ጦርነቶችን እየተዋጋን ነው። ጦርነቱ ደግሞ ከውጭም ከውስጥም ነው። የውጭ ጦርነት ከውስጡ ጦርነት የበረታ ይመስለናል እንጂ የራሳችን ጦርነት ግን በጣም ከባድ ነው። ሰው ሲደክም የራሱን ልብ ሊያጽናና አይችልም። ያለው ምርጫ እግዚአብሔርን ተስፋ ማድረግ። በጣም የበደልን ቀን ልባችን ሙሉ ለሙሉ አቅሙን አቶ ተስፋ ቆርጠን እንገኛለን። የሆነ አደራ የበላን ቀን ተስፋ ከዚህ በኋላ እንደሌለን ይሰማልና ድክም ብሎን እንወድቃለን። ታማኝነታችንን ያጎደልን ቀን ቃላችንን ያጠፍን ቀን ንስሐችንን የረሳን ቀን ልባችን አመድ ይሆናል። ልባችን አመድ ደግሞ ሲሆን የበለጠ ተስፋ ለምንቆርጥ፣ ግን እንዲህ አይነት ተግዳሮት ቢገጥመንም በርቶ ልባችሁን ይጽና። በእግዚአብሔር በርቶ ታማኝ አምላክ አለ ማሪ አምላክ አለ። የሚረዳን ደግሞ ጌታል የሞተልን ኢየሱስ ክርስቶስ በሰማያት አለ። ድካማችንን እያወቀ የሚራራል። ልባችን እንዲያም እንዲያም ሲል ልባችሁን አትከተሉ። ማበርታት ነው የሚገቡ። አንዳንዴ ልብ እንደ ሕፃን ይታዘላል። ልብ እንደ ሕፃን የምንሸከመው ልጅ ይሆናል። አንዳንድ የአብርሆት ምንጭ ይሆናል። የብርሃን ተራራ ይሆናል። ከልባችን የምናገኘው አብርሆት መለኮት የሚሰጠን አብረት ብዙ የሚያሻግር ሆኖ እናገኘዋለን። ልብ የመዝሙር ምንጭ ሆናል። የማስተዋል ምንጭ ይሆናል። ልብ የጥበብና የደግነት መፍሰሻ ይሆናል። አንዳንድ ጊዜ ደግሞ ልብ የሞት ድምፅ ይወጣበታል። ኤልያስ ስንቱ የቆመበት ሰባኪ ስንቱ ስንቱ ስንቱ የጸና ያለበት ሰባኪ ነበር። ኤልያስ ጣዖት አምልኮ ተሰባብሮ እስራኤል እግዚአብሔር እንድታመልክ የሰራ ታላቅ ተጽዕኖ ፈጣሪ ተደማጭ ሰባኪ ነብይ ነበር። ኤልያስ ግደሌ ብሎ ይጸልያል ብሎ ማን ያስባል? አይታመንም። ልባችን ዛሬ እንዳለ ነው አይሆነም? ስለዚህ ተለዋዋጭ ነው። እንደ ኪሩቤል ሰይፍ የሚገለባበት ልቦና እንዳለን ማወቅ ያስፈልጋል። እንደዛ ደግሞ ከሆነ ግድ የለም፣ ኖርማል ነው። አሁን እንደዚህ ቢሰማኝ፣ ልቤ ቢደክም፣ ውስጤ ቢዝን፣ መበርታት ቢያቅተኝ፣ ኖርማል ነው። ደግሞ ተመልሼ እበረታለሁ ማለት ግን ያስፈልጋል። አምላካዊውን ማዳንና ኃይል የምትገለባበጠው የኪሎቤድ ሴፍ አላቆመችውም ማለት ነው። ገነት ጋዳም ወደ ገነት ከነርቶቹ እንዲገባ አልከለክለች። ያቺ ሴፍ የምትገላበጥ ነበር እግዚአብሔር ሲያዝግ ይገባል። ሰው ልባችን እንደዚህ ቢገለባበጥ ግን እግዚአብሔር ያዘዘው ከሆነ ሁላችንም ወደ መስመራችን እንገባለን። እግዚአብሔር ወደሚወደው ወደሚከብርበት እንመለሳለን። እግዚአብሔር ልጆች እና በርታ እግዚአብሔርን ተስፋ አድርግ በርታ ልብህ ይጽና ሲል ልብህ ሲወዛወዝብህ እግሮቹ ሲንገዳገድ ሊወድቅ የቀረበ ሲመስልህ እንደዛ ግን አይደለም፣ ነው የሚል በርታ። ደግሞ እንደገና ትነሳል፣ እንደገና ትቆማል። ሚክያስ 7:8 ላይ ጠላቴ ሆይ በወድቅ እነሳለሁ በጨለማን ብቀመጥ እግዚአብሔር ብርሃን ይሆንልኛል። በእኔ ላይ ደስ አይበልሽ ማለት ይገባል። ልቤ ልብሽ ልብህ ወንድሜ እንዲቆም በደም ጠንክሮ በእግዚአብሔር ትከሻ ላይ እንዲቆም እንዳይወርድ አንተ ራስህን የደገፍክ እንዳይመስልህ እንዳይመስልህ እንዳይመስልህ ጫማ ጫማ የተሸከመህ ይመስልሃል። ጫማ አንተ የተሸከመ ይመስለዋል፣ ግን የተሸከምከው አንተ እግዚአብሔርን። እኛ የምናገለግለው የምናስደስተው ምንኖርለት ይመስለናል፣ ግን የሚያኖረን እሱ ነው። ያቆመን እሱ ነው። ከአንተ በቀር በጎነት የለኝ የሚላል ዳዊት። በጎ ያደረገን ከሆነ በጎ ያደረገን እሱ ነው። ደግሞም ወደ በጎነት የሚጠራን ታግሶ እሱ ነው እግዚአብሔር። ጠላታችን ልባችንን ሲያወዛውዘው፣ በርታ ልቤ ጽና ማለት ያስፈልጋል። የልብ ጽናት ደግሞ የእምነት ጥንካሬ ነው። የሳሙኤል እናት በምክንያት ውስጥ የደከመ ልቧ በመውለድ ጸና። ጸሎት ያይል አልተመለሰም ብትል የነበረች ሐና ወንድ ልጅ ወልዳ መታ ልቤ በእግዚአብሔር ጸና አለ ጠንክሬ እንዳምነሆ ተሰራው እንደገና፣ ጸሎቴን ሰምታ ቆሜ፣ አሁን አይሰማም አልልም፣ አይሰጥም አልልም። መካኒቱ ሰባት ትወልዳለች፣ የወለደችውም ትደክማለች ብላ ጸለየች። ልብ ሲበረታ እምነት በረታ ማለት ነው። እግዚአብሔር ላይ ያለ መተማመን ጠነከረ። እግዚአብሔርን ተስፋ አድርጌት፣ ልብሽ ይጽና ይበርታ፣ በርች ወንድሜ በርታ፣ ልብህን በእሱ ላይ ይጽና። እግዚአብሔር የሰራው የተቀደሰ ልብ ለሁላችን ይሆን። የሰማነውን በልባችን ጻፍ። መንፈስ ቅዱስ ሲባርከን የሰማነው ቃል ብዙ ፍሬ የምናፈራበት ይሁን፣ በልባችን ማደር ይኖር። እግዚአብሔር ቸርነት የእናታችን ሜታችን፣ ሬት በረከት መላት ጥበቃ አብሮን ይሆን። ኮሜንት አርጋችሁ ጽፋችሁ ልኝ፣ ውጡ ያሳሰብኳችሁ ማሳሰቢያ አትርሱም